በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እንዲህ የሚል ኃይለ ቃል አለ፤ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ክርስቲያን ተብለን መሃል ላይ ጉዟችንን ማቆም የለብንም። ዲያቆናት ተብለን መሃል ላይ ጉዟችንን ማቆም የለብንም። ሰንበት ተማሪ ተብለን መሃል ላይ ጉዟችንን ማቆም የለብንም። ቃሉ ሚለን ምንድን ነው? እስከ መጨረሻ፣ እስከ መጨረሻው ህቅታ ድረስ መጽናት አለብን። እስከ መጨረሻው ህቅታ ድረስ ቃሉን እየተናገርን ስለ ክርስቶስ አምላክነት እየመሰከርን ልንኖረ ያስፈልጋል። ቃሉን እንድንናገር ማን ይርዳን? እግዚአብሔር አምላክ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አይንተ እግዚአብሔር አባቶቼ፣ ካህናት፣ ወንድሞቼ፣ ዲያቆናት፣ ምእመናን ወምዕመናት እንዲሁም ህፃናት፣ በሎል እግዚአብሔር ስም እንደምንቆያቸው፣ አሜን። የአምላካችን የመድኃኔ ዓለም ስሙ እየተባረከና እየተመሰገነ ይሁን። ለዛሬዋ ቀን ለጥቅምት አስራ ሰባት እንኳን በሰላም አደረሳችሁ። በዛሬው ቀን ብዙ ቅዱሳን ታስበው ይውላሉ። እግዚአብሔር አምላክ በረዳንና እግዚአብሔር አምላክ በፈቀደልን መጠን የሊቀ ዲያቆናት ቅዱስ እስጢፋኖስን ታሪክ መነሻ አድርገን እንነጋገራለን። ለእኔ የምናገርበትን መልካም አንደበት ለእናንተም የምሰሙበትን ሰሚ ጆሮ፣ አስተዋይ ልቦና እግዚአብሔር አምላክ ለሁላችን ያድለን። የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው ራእይ ዮሐንስ ምዕራፍ ሁለት ከቁጥር አስር ያለውን ኃይለ ቃል መነሻ አድርገን ነው። ቃሉም እንዲህ ይላል፣ እስከ ሞት ድረስ እየታመንክ ሁን ይላል። እስከ ሞት ድረስ እየታመንክ ሁን የህይወትን አክሊል እሰጥሃለሁ ይላል። እንግዲህ ይህንን ኃይለ ቃል ጽፎ ልን የምናገኘው ወንጌላዊው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በራእይ መልእክቱ ምዕራፍ 2 ቁጥር 10 ላይ ይቅርታ፣ እስከ ሞት ድረስ የታመንህሁን ካለ በኋላ ምን ይላል? የህይወትንም አክሊል እሰጣሃለሁ ይላል። በዛሬው ቀን ጥቅምት 17 የዲያቆናት መሪ የዲያቆናት አለቃ ቅዱስ እስጢፋኖስ ዲያቆን ማለት ነው ሲመትን ያገኘበት የተሾመበት ቀን ነው። እንዴት ተሾመ ምክንያት ውስጥ ምንድን ነው ቀጥሎ ደግሞ የኔና የእናንተን ህይወት ዳሰን እግዚአብሔር በረዳን መጠን እንጨርሳለን ማስተዋሉን ለሁላችን ያድለን እንግዲህ ይህ ቅዱስ እስጢፋኖስ የተወለደበት ቦታ የወላጅ የእናቴ አባቱን ስም መጽሐፍ ቅዱስ ላይ እናገኛለን ቅዱስ እስጢፋኖስ በኢየሩሳሌም ከተመረጡ ከሰባት ዲያቆናት አንዱ ነው እስጢፋኖስ ማለት ምንድን ነው? የሚለውን ስናይ ወደብ መደብ ልሆቴ ወይም ማየቶ ተቁድ ማለት ነው። ይህንን አባቶቻችን በቅዳሴ ማርያም ትርጉም ላይ ይነግሩናል። እስጢፋኖስ ማለት ወደብ መደብ ልሆቴ ማየቶ ተቁድ ማለት ነው። ቅዱስ እስጢፋኖስ እንደምናውቀው ገማሊያል ከሚባል ከምሁረ ኦሪት ከመምህር ገማሊያል እግር ስር ቁጭ ብሎ የተማረ ሰው ነው። ይህ ገማልያል ብዙ ስመጥር ሊቃውንትን አፍርቷል። ለምሳሌ ያክል ብርሃናተ ዓለም ቅዱስ ጳውሎስ የእሱ ደቀ መዝሙር ነበረ። ከገማልያል እግር ስር ቁጭ ብሎ የተማረ ነበረ። ሌላው ናትናኤል የገማልያል ደቀ መዝሙር ነበረ። እንዲሁም ትዝ ካላችሁ በዮሐንስ ወንጌል ምዕራፍ ሶስት ላይ ክርስቶስን የሚጠይቀው ያ ሊቁ ኒቆዲሞስ የገማልያል ደቀ መዝሙር ነበረ። ቅዱስ እስጢፋኖስም የገማልያል ደቀ መዝሙር ነበረ። ምሁረ ኦሪት ከነበረው ከገማልያል እግር ስር ቁጭ ብሎ ይማር ነበረ። ይህ ቅዱስ እስጢፋኖስ አባቱ ስምዖን ይባላል፣ እናቱ ደግሞ ሐና ትባላለች። የተወለደውን በኢየሩሳሌም ነው። ቅዱስ እስጢፋኖስ በኢየሩሳሌም ተወልዶ ከእናት ከአባቱ ጋር የኦሪትን ትምህርት ከገማልያል እየተማረ ሳለ የዮሐንስ ወንጌላዊውን ትምህርት ሰማ። ለአገልግሎት ተጠራ ዮሐንስ ሲያስተምር ቃሉን ሰማ ዮሐንስን ተከትሎ እግዚአብሔርን ማገልገል ጀመረ። ዛሬስ እኔና እናንተ ወደ ቤቱ ያመጣን ቃሉን እንድንሰማ ያደረገን ማን ይሆን ቅዱስ እስጢፋኖስ በዮሐንስ ስብከት በዮሐንስ አስተምህሮ በዮሐንስ ትምህርት እግዚአብሔርን አወቀው እግዚአብሔርን ካወቀው በኋላ ደቀ መዝሙር ሆኖ ማገልገል ጀመረ። ጌታ ይፈቅዳል። ስለኛ ሞቶ ከተነሳው ከክርስቶስ ጸጋ መንፈስ ቅዱስ የተቀበለ ቅዱስ ሰው ነው። ሐዋርያት ክርስቶስ ጰራቅሊጦስን መንፈስ ቅዱስን ሲልክላቸው አብሮ የተቀበለ ሰው ነው። ቋንቋ ሲገለጽላቸው አብሮ ቋንቋ የተገለጠለት ሰው ነው። ማን? ይህ ቅዱስ እስጢፋኖስ ማለት ነው። እንግዲህ ቅዱስ እስጢፋኖስ ከጌታ ዕርገት በኋላ ለአንድ ዓመት ያክል እንዳስተማረ ይነግረናል። እንዲሁም ምን ይላል መሰላችሁ ከስምንት ሺህ ማኅበር በላይ ሰብስቦ ወንጌልን ያስተምር ነበረ፣ የእግዚአብሔርን ቃል ለሕዝቡ ይመግብ ነበረ። ቅዱስ እስጢፋኖስ ወደ አገልግሎት እንዴት መጣ ብንል፣ የሚገርም ነገር ነው። በዚያ የነበሩ እናቶች ማዕድ ያመጡ ነበረ። ይህን ማዕድ የሚያሳልፍ ሰው፣ የሚያስተናግድ ሰው ጠፋ። ሄደው ሐዋርያትን ሹሙልና አሉ። ሐዋርያትም ድንቅ መልስ ነው የሰጧቸው። እኛ እንጀራ የማከፋፈል ጊዜ የለንም የእግዚአብሔርን ቃል የምንነግርበት ጊዜ ነው ያለን። ይልቁ ነው በሀገራቸው የተመሰከረላቸው ሰባት ሰዎችን መረጡ ተባለ። ሰባት ሰዎችን መረጡ። እነዚህ ሰባት ሰዎች አገልግሎታቸው መላላክ ነው። አገልግሎታቸው ማዕድን ማስተናጋት ነው። አገልግሎታቸው የተዘጋጀውን ለሕዝብ ማዳረስ ነው። ከነዚህ ከሰባቱ ውስጥ አንዱ ቅዱስ እስጢፋኖስ ነው። የስድስቱም ደግሞ አለቃ ሆኖ ተመረጠ ማን? ይህ ቅዱስ እስጢፋኖስ እንግዲህ ቅዱስ እስጢፋኖስ ብዙ ስድብን ታግሷል። ብዙ መከራን ታግሷል። ስለማን? ስለ ክርስቶስ ብሎ። ስለማን? ስለ አምላኩ ብሎ። ስለማን? ስለ እግዚአብሔር ብሎ። እኔና እናንተስ ዛሬ እኮ በብዙ ምክንያት የምንርቅ ሰዎች አለን። ምናልባት አላከበሩንም ብለን፣ ምናልባት በትክክል አላዩንም ብለን፣ ምናልባት በትክክል አላዳምጡንም ብለን ከቤተ ክርስቲያን የምንርቅ ሰዎች አለን። ከነሳህ አባት የራቅን ብዙ ወገኖቻችን አለን። እንድንመለስ ማን ይዳን ማኒልዳን እግዚአብሔር አምላክ ይዳን። እንግዲህ እንግዲህ ሊቀ ዲያቆናት ቅዱስ እስጢፋኖስ ለአገልግሎት ሲመረጥ ይህ ዓለም ፈተነው። ሲጀመር በዚህ ዓለም ሳለን መከራ አለብን። በዚህ ዓለም ሳለን ክርስቶስን ከተከተልን የክርስቶስን ወንጌል ካስተማረን መከራ አለብን። የዚህን ዓለም ጣዕሙን ካናቀን መኖር አንችልም። የዚህ ዓለም ጣዕም ልንንቃት ይገባል። ከክርስቶስ ፍቅር አይበልጥም። የክርስቶስ ፍቅር በምንም ልንመዝነው አንችልም፣ በምንም ልንለከው አንችልም። ይህን ያክላል፣ ይህን ይመስላል አንለውም። ጥልቅ ነው፣ ረቂቅ ነው። የማን ፍቅር? የክርስቶስ ፍቅር። ቅዱስ እስጢፋኖስም ስለ ክርስቶስ ፍቅር ብሎ ብዙ መከራን ተቀብሏል። ቅዱስ እስጢፋኖስ ዲያቆን ነው። በዚህ ዘመን ያለን ዲያቆናትም ቅዱስ እስጢፋኖስን ልንመስለው ያስፈልጋል። ቅዱስ ቅዱስ እስጢፋኖስ ይታዘዝ ነበር፣ ይላላክ ነበር፣ ወንጌልን ይሰብክ ነበረ፣ ያስተምር ነበረ። በዚህ ዘመን ያለን ዲያቆናት ልናስተምር፣ ልንማር፣ ልንታዘዝ፣ ለአባቶች ልናገለግል ያስፈልጋል። ከሁሉም በላይ ልንማር ያስፈልጋል። ፍቅርን ተተናን ምግባርን ከአባቶቻችን ልንማር ያስፈልጋል። ቅዱስ እስጢፋኖስ ቁጭ ብሎ ተምሮ ነበረ፣ ኋላም ዮሐንስን ተከትሎ ተሄዶ ነበረ። እኛም የአባቶቻችንን ፈለግ እንድንከተል የአባቶቻችን አምላክ ቅዱስ እግዚአብሔር መልካም ፈቃዱ ይሆንልን። ትዝ ይላችኋል ዲያቆናት፣ ድቁና ስትቀበሉ ያች የምትሰጣችሁ ወረቀት ላይ የምትጻፍ ጽሁፍ አለች። ወዲያቆናትኒ ከማሁን ጽሑሃን እና ወዲያቆናት ንጹህ የሆኑ መሆን አለባቸው ይላል ጭምት የሆኑ ሁለት ቃል የማይናገሩ መሆን አለባቸው እነማን ዲያቆናት እኛን ማለት ነው ዲያቆናት ሁለት ቃል የማይናገሩ መጠጥ የማያበዙ የሚታዘዙ መሆን አለባቸው ይህንንም ቅዱስ ጳውሎስ ለጢሞቴዎስ መክሮታል በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር ስምንት ላይ እንዲህ የሚል ኃይለ ቃል እናገኛለን እንዲሁ ዲያቆናት ንጹሐን ቃላቸው አንድ የሆነ በጽድቅ ስራ የተሸለሙ የሃይማኖትን ሕግ የሚጠብቁ። አያችሁ፣ ቅዱስ እስጢፋኖስ የሃይማኖቱን ሕግ ጠብቋል። በዚህ ዘመን ያለን ምዕመናን፣ በዚህ ዘመን ያለን ካህናት፣ በዚህ ዘመን ያለን ዲያቆናት የሃይማኖታችንን ሕግ መጠበቅ አለብን። ምክንያቱም ዲያቆን በተባል ነው ዲያቆን ተብለናል። ሌላው የሚላላኩ ሊሆኑ ይገባል ለአባቶቻችን ለካህናት ለአባቶቻችን ለምዕመናን ልንላላክ ያስፈልጋል። ዲያቆን ማለት ተላላኪ ማለት ነው። ዲያቆን ማለት ረድ ማለት ነው። ዲያቆን ማለት አገልጋይ ማለት ነው። የቤተ መቅደሱ አገልጋይ ማለት ነው። ስለዚህ ዝቅ ብለን እንደ እንደናታኔ ቤቱን ልናገለግል ያስፈልጋል። ቤተ መቅደሱን ልንጠርግ ያስፈልጋል። ደጃፉን ልናገለግል ያስፈልጋል። አሁን ዘመኑ ሁላችንም እንደምናውቀው ተርእዮ የበዛበት ዘመን ነው። ሁሉም ለመታየት፣ ሁሉም ለመመስገን፣ ሁሉም ለመወደስ የሚፈልግበት ጊዜ ነው። ከሁሉ ይልቅ ግን አገልግሎታችን እግዚአብሔር የሚቀበለው ሰው በሌለበት ቦታ ላይ ሰው ሆነን ስናገለግል ነው። አገልጋይ በሌለበት ቦታ ላይ ሄደን አገልግሎት ስንፈጽም ነው። ሰው በበዛበት ቦታ ላይ፣ እኛ ትርፍ በሆንበት ቦታ ላይ ብንሄድ ትርጉም ላይኖረው ይችላል። ይልቁኑ ግን አገልግሎታችን መልካም የተቃና የሚሆነው ሃይማኖትን በማያውቁ ሃይማኖትን ባላመኑ ሰዎች መሃል ሄደን ስንሰብክ አገልግሎታችን ዋጋ ያገኛል። እንዲህ እንድናገለግል እግዚአብሔር አምላክ ይፍቀድልን። ማን ይፍቀድልን? እግዚአብሔር አምላክ ይፍቀድልን። እንዲሁ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እንዲህ የሚል ኃይለ ቃል አለ። እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ክርስቲያን ተብለን መሃል ላይ ጉዟችንን ማቆም የለብንም። ዲያቆናት ተብለን መሃል ላይ ጉዟችንን ማቆም የለብንም። ሰንበት ተማሪ ተብለን መሃል ላይ ጉዟችንን ማቆም የለብንም። ቃሉ የሚለን ምንድን ነው? እስከ መጨረሻ እስከ መጨረሻዋ ኅቅታ ድረስ መጽናት አለብን። እስከ መጨረሻው ኅቅታ ድረስ ቃሉን እየተናገርን ስለ ክርስቶስ አምላክነት እየመሰከርን ልንኖረ ያስፈልጋል። ቃሉን እንድንናገር ማን ይርዳን? እግዚአብሔር አምላክ ይርዳን። መጨረሻው መጽናት አለብን። እስከ መጨረሻው የሚጸና እርሱ ግን ይድናል። ስለዚህ ጀማሪ መሆን አይደለም። የሚጀምሩ ብዙዎች ናቸው። የጀመርን ብዙዎች አለን። ለፍጻሜው እንድንበቃ ማን ይርዳን እግዚአብሔር አምላክ ይርዳን። ቅዱስ እስጢፋኖስ እስከ መጨረሻው ታመነ፣ አምላኩን መሰከረ፣ ስለ ክርስቶስ ብዙ ዋጋ ተቀበለ፣ በድንጋይ ተወገረ፣ በሐሰት ወገሩት። ዛሬ ሰኔና እናንተ በስድብ ድንጋይ የምንወገር፣ በሐሜ ድንጋይ የምንወገር ባለመተባበር ድንጋይ የምንወጋገር ባለመከባበር ድንጋይ የምንወጋገር ባለመታዘዝ፣ ዲያቆናት ታላላቆቻችንን ባለማክበር፣ ሕፃናት እናቶች በሐሜት ድንጋይ የምንወግር ስንቶቻችን አለን። እንድንመለስ እግዚአብሔር አምላክ ማስተዋሉን ያድለን። ቅዱስ እስጢፋኖስ እስከ መጨረሻው ታምኗል። እስከ መጨረሻው የሚጸና እርሱ ግን ይድናል ይላል። ስለዚህ እንድንደን ዘላለማዊ ህይወት እንድናገኝ እስከ መጨረሻው መጽናት ያስፈልጋል። ሌላው ምን ይላል? የመንፈስ ፍሬዎችን ልንኖራቸው ያስፈልጋል። በገላትያን አምስት ሀያ ሁለት ላይ ያተጻፉትን እስከ ሞት ድረስ የታመንክ ሆን አሁን፣ እኔና እናንተ መልካም መልካም ነገሮችን ለራሳችንም ለባልንጀሮቻችንም ልናደርግ ያስፈልጋል እስክንሞት ድረስ በጎነትን፣ የዋህነትን፣ ፍቅርን፣ ትገስትን ቸርነትን፣ መተሳሰብን፣ መረዳዳትን እየተገበረን እንድንል የአምላካችን ቅዱስ ፍቃድ ይሆንልን። እንግዲህ ቅዱስ እስጢፋኖስ በሚወገርበት ሰዓት ላይ የእግዚአብሔር ቃል አልጠፋ፣ ይልቁኑ የእግዚአብሔር ቃል እየሰፋ ሄደ። ቅዱስ እስጢፋኖስም ሲጀመር ለአገልግሎት የተመረጠበት ምክንያት የእግዚአብሔር ቃል እየሰፋ ስለሄደ ነው። የእግዚአብሔር ቃል ሰፋ፣ ሰዎች በዙ፣ በምግብ ተበጣበጡ። በምግብ የኔ የኔ እያሉ ሐዋርያትን የእግዚአብሔርን ቃል የሚነግሩበትን ሰዓት መውሰድ ጀመሩ። እኛስ ጊዜያችን የእግዚአብሔርን ቃል የምንነግርበት እንጂ ለማዕድ ጊዜ የለንም ብለው ሰባት ዲያቆናትን ሾሙ። እነዚህ ከሰባቱ ዲያቆናት አንዱ በዛሬው ቀን የተሾመው ቅዱስ እስጢፋኖስ ነው። እንግዲህ አስራ ሁለቱም ደቀ መዝሙር ይላል የሐዋርያ ሥራ ምዕራፍ ስድስት ቁጥር ሁለት ላይ አስራ ሁለቱ ደቀ መዝሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ አግባብ አይደለም። ማዕድን የሚያገለግሉ ሌሎች ሰዎችን ሾሙላቸው ብለው ሾሙላቸው። ዛሬ ግን እኔና እናንተ ከእግዚአብሔር ቃል ይልቅ ብዙ ነገሮችን አስቀድመናል። በህይወታችን ራሱ የእግዚአብሔርን ቃል ከመስማት ይልቅ የሰውን ቃል ብንሰማ ደስ ይለናል። እግዚአብሔርን ከመታዘዝ ይልቅ ሰውን ብንታዘዝ ደስ ይለናል። የእግዚአብሔርን ህግ ከመጠበቅ ይልቅ የሰውን ህግ ብንጠብቅ ደስ ይለናል። ነገር ግን የእግዚአብሔርን ህግ ጠበቅን ማለት የሰውን ህግ ጠበቅን ማለት ነው። እግዚአብሔርን ታዘዝን ማለት እግዚአብሔርን አከበርን ማለት፣ ሰውን አከበርን ማለት ነው። ምክንያቱም እግዚአብሔር ምንድን ነው የሚለው ባልንጀራህን እንደ ራስህ ውደድ ነው። ተከባበር ነው። ተፈቃቀር ነው። የዋሁን ነው። ተዋደድ ነው። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው የእግዚአብሔር ቃል። ስለዚህ የእግዚአብሔርን ቃል ጠብቀን እንደ እግዚአብሔር ቃል እንድንኖር እግዚአብሔር አምላክ ይርዳን። መጽሐፍ ቅዱስ እንዲህ ይላችኋል፣ እኔ ግን እላችኋለሁ በሰማያት ላለው ለአባታችሁ ልጆቹ ተሆኑ ዘንድ ጠላቶቻችሁን ውደዱ ይለናል በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ። ጣላቶቻቸውን መንበሩ ወደ ያዱ ከቅዱስ ስቲፋኖስ አንድ የምንማራ ነገር ይሄ ነው። ቅዱስ ስቲፋኖስ በድንጋይ እየተወገረ ሳለ ዞራናና ወደ ሰማይ ጌታ ሆይ የሚያደርጉትን እና ያቁምና አሁን እኔና እናንተ እንደዚህ እንላለን። እንድንን እግዚአብሔር ይርዳን በሚሰዱን፣ በሚተቹን፣ በሚያሙን ክፉ ነገር በሚያስቡብን ሰዎች እንደዚህ እንድናረግ እንድንጸልይላቸው እግዚአብሔር አምላክ ይርዳን። ብዙዎቻችን ሰዎች ጠላቶቻችን ይመስሉናል። እንጸልይላቸው፣ ልቦና ይስጣቸው እንበል። በክፉ መልስ ክፉ አንመልስ፣ መልካም እንድንመልስ ማሪርዳን ማሪርዳን እግዚአብሔር አምላክ ይርዳን። በአንደኛ ቆሮንቶስ ምዕራፍ ስድስት ቁጥር ስድስት ላይ እንዲህ የሚል ኃይለ ቃል አለ። ነገር ግን ወንድም ወንድሙን ይከሳል። ይሄው አሁን የምናየው እንምናየው ወንድም አለን ወንድሙን ይከሳል። ይህም በማያምኑ ፊት ይደረጋል ይላል አረ በእኛ ብሷል በምናምን ሰዎች ዛሬ ፍርድ ቤት ያለው ሰው አንገቱ ላይ ማተብ ያሰረ ሰው ነው የሚገርመው ነገር በኋላ ለአገልግሎት የተጠራው ጳውሎስ በእስጢፋኖስ ሞት ተስማምቶ ነበረ ይላል መጽሐፍ ቅዱስ እስጢፋኖስ በድንጋይ ሲወገድ የወጋሪዎቹ ልብስ ይዞ ነበረ በእስጢፋኖስ መገደል ተስማምቶ ነበረ ማን ጳውሎስ ዛሬስ እሱ ህይወቱ ተለውጦ ቅዱስ ሰው ሆኗል። እኔና እናንተስ በሰዎች ላይ የፈረድን ሰዎች መፍረድ ሲጀምር የእኛ ስልጠና አይደለም። መጽሐፍ ቅዱስ እንዲህ ይለናል፣ እንዳይፈረድባችሁ አትፍረዱ ይለናል። ርዕሳችን ምንድን ነው? እስከ ሞት ድረስ የታመንህ ሁን የህይወትንም አክሊል እሰጥሃለሁ። ስለዚህ እስከ ሞት ድረስ ለእግዚአብሔር መታመን አለብን። የህይወት አክሊል ይሰጠናል። የዘላለም ህይወት የዘላለም ህይወት ደግሞ የት እንደሚገኝ መጽሐፍ ቅዱስ ሲነግረን እንዲህ ይላል የዮሐንስ ወንጌል ምዕራፍ ስድስት ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ስለዚህ ለዘላለም ህይወት እንድናገኝ ቅዱስ ሥጋውን ክቡር ደሙን መቀበል መቻል አለብን። መቼ በህፃንነት መቼ በወጣትነት መቼ በጉልምስና ጊዜ መቼ በሽምግልና ሁል ጊዜ ሥጋውና ደሙን እንድንቀበል ማንልዳን ማንልዳን። አሜን የአባቶቻችን አምላክ ቅዱስ እግዚአብሔር ይርዳል ጊዜው እያጠረ ነው። ንስሐ መግባት አለብን። ዘመኑ አስከፊ ነው። ዘመኑን አስከፊ የምናደርገው እኔና እናንተ ነን። ስለዚህ ስለ እንደ ቅዱስ እስጢፋኖስ ዲያቆናት ለአምላካችን ታምነን ክርስቶስን መስክረን ወንጌሉን ለዓለም አዳርሰን የክብር አክሊል እንድንቀዳጅ እግዚአብሔር አምላክ ቅዱስ ፍቃድ ይሆነልን። ምዕመናን ሕጉን አክብረን ትእዛዙን ጠብቀን አስራት በኩራት አውጥተን ለአባቶች ታዘን ንስሐ ገብተን ቅዱስ ስጋውና ክቡር ደሙ እንድንቀበል የእኔም የእናንተም የአባቶቻችንን አምላክ ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን ሎለ ባህሪ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን።